ሰላም እንዴናችሁ ውድ የተከበራችሁ ቤተሰቦች፣ እንግዲህ ዛሬ ደግሞ የላቸው የመጣሁት የሁለተኛ ፊደሎችን ነው። የሁለተኛ ፊደሎችን የመጀመሪያ ፊደሎችን ጨርሼ ይላችኋል ላሳያችሁ። ሶስት ቪዲዮ ናቸው። እዛ ቪዲዮ ላይ ስትገቡ ታገኙ ታስራላችሁ። ሶስቱ ነው። ሶስት ቪዲዮ ናቸው። የመጀመሪያ ፊደሎች በሶስት ቪዲዮ አልቀዋል። አንደኛው ይሄ ነው። እስከ መጨረሻው ከየ እስከ በድረስ ያለው አንድ የመጀመሪያው ቪዲዮ ትናንት የለቀቁላችሁ። ሁለተኛው ቪዲዮ ይሄ ነው። ከቸ እስከ ዥ ያሉት ፊደላቶች ናቸው። ሶስተኛውን ቪዲዮ ካ እስከተ ካ እስከተ ይኸው፣ ከቸ እስከ ጀ እና ከ እስከ ድረስ ያሉትን የመጀመሪያ ፊደሎችን ጨርሼ ሰርቼላችኋለሁ፣ ማየት ትችላላችሁ። አሁን ቀጥታ ደግሞ የሁለተኛው የአማርኛ ፊደሎችን ነው ዛሬ ይዤላችሁ መጣሁት። ሶ የተከበራችሁ ቤተሰቦቼ፣ እንግዲህ ቪዲዮውን ላይክ አድርጉ፣ ምክንያቱም ላይክ ስታደርጉ ብዙ ጋር ይደርሳል። ኮሜንት ስታደርጉ ይደርሳል። አሁን ቀላል አድርጋችሁ ኮሜንት ብትሰጠው ብዙ ጋር የመድረስ ቻንስ አለው። ኮሜንት አድርጎ ላይክ አርጉ፣ ምክንያቱም ብዙ ሰው ነው የሚያየው። ሰብስክራይብ ማድረግ ኢሜል ያላችሁ ሰብስክራይብ አርጉ፣ ይጠቅማል። የቻናሉ የትምህርት ስለሆነ ጠቃሚ ነው። ስልክ ቁጥሬ ኦንላይን መማር የምትፈልጉ ከኔ ጋር ይኸው ስልክ ቁጥሬ ዜ ጋ 2987841 ዋትሳፕ ቴሌግራም ኢሞ ላይ ማናገር ትችላላችሁ። በሚቲንግ ከኔ ጋር መማር ትችላላችሁ። በሚቲንግ ኦንላይን ከኔ ጋር መማር ትችላላችሁ። በሳምንት አምስት ቀን በቀን አንዳንድ ሰዓት እኔ መመራ ብቼም አስተምራለሁ። እናስተምራለን ስንል ግን በጣም ብዙ እናስተምራለን የሚል ሰው አለ። ኦንላይን ግን ማንኛውን እውነታው ማንኛውን እንትን የሚለውን ለማወቅ መጀመሪያ ቴሌግራም ግሩፔ ላይ መግባት አለባችሁ። እዛ ጋር እኔ ጋ የሚማሩ ተማሪዎች ማየት አለባችሁ። ምንም ሳታውቁ ዝም ብላችሁ ሄዳችሁ የሆነ ክፍያ ከፍላችሁ ምናምን ምንም ኃላፊነት የማይሰማው ሰው ከፍላችሁ የሆነ ትምህርት ትንሽ ነቃ ነቃ አድርጋችሁ እኛም በደንቡ እንዳናስተምራችሁ ተስፋ ቆርጣችሁ እንዳትኪ። ምክንያቱም አንዳንድ ተማሪ እዚህ መምህር ጋር ተምሬ ምንም አልገባኝም፣ እዚያ ጋር ተምሬ ምንም ሁለት ሶስት ጋ ሞክርኩ አልገባኝም የሚባል አለ። ያ ከኃላፊነት የጎደለ ነው። የመምህሩ የአሰጣጥ ችግር ነው። በሚቲንግ ከተማራችሁ እኔ በፊት በኢሞ ነበር ማስተሩ በኢሞ ማና በቴሌግራም አይገባም። በዛ በሚቲንግ ግን ከተማራችሁ፣ እያያችሁ ግን ከተማራችሁ፣ ለምሳሌ ፎሎን ጠብቃችሁ ከመጀመሪያ ላሳያችሁ ይ እንዴት እንደማስተምራቸው ተማሪዎችን መጀመሪያ እያንዳንዱን ፊደል እንደዚህ እናነባለን። እያንዳንዱን ፊደል እንደዚህ አስቆጥራለሁ። ከዛ በኋላ አጻጻፉን ያሳያለሁ። እዚጋ እየጻፍኩ ይሄ አሁን በእጅ እየጻፍኩት ነው። እያጻፍኩ ያሳያለሁ። እዚጋ ቃላቶች ያለው ቃላቶችን ካየ በኋላ እዚጋ ደግሞ አረፍተ ነገሮችን ያለ እኔም ትላልቅ አረፍተ ነገሮችን አሳያለ። እንደዛ ብትማሩ ዲስፔስት ነው። ሶ ወደ ዛሬው ትምህርታችን ሲሄድ፣ ሶሪ የዛሬው ትምህርታችን ይሄ ነው። ሶ ይሀ ሁለተኛው ፊደል ሁ ነው። ሉ ሁ ሙ ሱ ሩ ሱ ሹ ቁ ቡ ቱ አንድ አይነት ድምፅ አላቸው ኡ የሚል ድምፅ አላቸው። ፕላስ በተጨማሪ ደግሞ ሁሉም ጎናቸው ላይ ቅጥያ አለ። ሁለተኛ ፊደሎች ሁለተኛ ፊደሎች በቀላሉ ለመለየት ሁለተኛ ፊደሎች ጎናቸው ላይ ቅጥያ አለ። ቅጥያ ያላቸው ሁለተኛ ፊደሎች ብቻ ናቸው። ከዛ ውጭ ሶስተኛ ፊደል፣ አራተኛ ፊደል ምናምን ቅጥያ የለም። ሶ አሁን እዚ ጋ ቃላት ስናይ ይህ ሁ ነው ሉ ነው ባንድ ላይ ሁሉ ሁሉ ሁሉ ይሆናል። ሁሉ እዚህ ጋር ሁ ለ ሉ አለ ንያ ባንድ ላይ ሁሉም ሁሉም። እዚ ጋ ደግሞ ሁ ለገብ ሁለገብ ሁለ ገብ ሁለገብ እየጻፋችሁ ፕሊስ ጽፉ። እየጻፋችሁ ስታነቡ ነው በደንብ የሚገባት። ሶ ሁለ ገብ እዚህ ጋር ደግሞ ሉላ ሉላ ሉላ ይሆን። ይሄኛው ደግሞ ሉም ሉም ሉም። አሁን በለ ነው በሉ ነው እየሰራላችሁ። ከዛ እዚህ ጋር ደግሞ ሉሲ ሉሲ ሉሲ። የተከበራችሁ ቤተሰቦች አሁንም እየተከታተላችሁ ነው። እንግዲህ በፍቅር መማር አለባችሁ። አንዳንድ ወንድ ይቆጥኝ ያላቅ ምናም እንደዛ ማለት የለባችሁ ማንም ሰው እኩል ነው። ሶ ምን ሁሉ ጊዜ ፕሪንሲፕሉ ሁሉም ሰው እኩል ነው። ይሄኛው ደግሞ በዚህኛው ሁስን መሰረት፣ ያው ተመሳሳይ ናቸው ከዚህኛው ጋር። ይሄም ሁ ነው፣ ይሄም ሁ ነው። ሁለቱም የሃቤቶች ናቸው። ሶ ሁመራ ሁመራ ሁመራ። ይሄኛው ደግሞ ሁሴን ሁሴን ሁሴን። ይሄ ደግሞ ሁሉ ሁሉ። ይሄም ሁሉ ነው፣ ይሄኛው ሁሉ ነው። ተመሳሳይ ናቸው። ቅርጻቸውን እንጂ የሚለያይ ተመሳሳይ ነው። ለኛው ከስልክ ደግሞ ሙሴ ሙሴ ሙሴ ይሆናል። ይሄኛው ደግሞ ሙሉ ሙሉ ሙሉ ይሄኛው ደግሞ ሙቤ ሙቤ ሙቤ። አሁን በመን የሰራው በሙ ነው የሰራው በመቤት ሁለተኛው ማለት ከዛ በሱ ልስራ ሱሪ ሱሪ ሱሪ ሱዳን ሱዳን ሱዳን ሱ ስ ሱፍ ሱፍ በሱ ጨረሱ። በሩ ሩ ስንሄድ ሩቅ ሩቅ ሩቅ ሩ ብ ሩብ ሩብ ሩጫ ሩጫ ሩጫ ሶ ሩ ይች ነች ማለት ነው። ሶ ወደ ሁለተኛው ሱ እንሄድ ይሄም ሱ ነው ይሄኛውም ሱ ነው የሚለያዩት በምድ ነው በቅርጽ ብቻ ነው። ተግባራቸው ተመሳሳይ ነው። ሱሪ ሱሪ ሱዳን ሱዳን ሱፍ ሱፍ ሱፍ ከዛ በሹ ሹመት ሹመት ሹመት ሹራብ ሹራብ ሹም ሹ ሹ ይህኛው ደግሞ ቁ በቁ ማለት ነው። ቁራ ቁራ ቁርባን ቁርባን ቁርባን ቁርስ ቁርስ ቁርስ ይሆናል ማለት ነው። ሰላም ቤተሰቦች፣ አሁንም በድጋሚ ሀቴንሽ ናችሁ። ወደኔ መሆን አለበት። ምንም የሚያዝናና አውራችሁ ሌላ ጊዜ ዋራቸዋለች። እሺ ቡ በመሃል በመሃል ቀልድ ይኖራናለች። ቡ ይሄ ቡ ነው። ከዛ ና አንድ ላይ ቡና። ቡላ ቡ ላ ቡላ ቡላ። ይሄ ደግሞ ቡድን ድ ን ቡድን ቡድን ይሆናል ማለት እዚኛው ጋር ደግሞ ቱ ታ ቱታ። ይሄ ደግሞ ቱ ና ቱ ና በቱ ማለት ነው። ቱ ና ቱሪስት ቱሪስት ቱሪስት። ይህኛው ደግሞ ቱቦ ቱቦ። ቁና ቁና። ቁቤ ቤ ቤ ሆ። አጠቃላይ ይህኛው ምረድፍ ሄኛው ምረድፍ በሁለተኛ ፊትሎች የተሰራ ቪዲዮ ነ። ከዚህ በኋላ መሰራላችው ደግሞ ሁሉ ሉ ሁ ሙሱ እስተቱ ነው። ከዛ ደግሞ አሁን የሰራሁላችሁ የነዚህን ፊደላቶች የነዚህን ሁለተኛ ፊደል ነው። ቀጣይ ደግሞ ቀጣይ ደግሞ የነዚህን ሁለተኛ እሰራላችኋለሁ። ቹ ሁ ጎናቸው ላይ ቀጥ እያደረኩ እሰራላችኋለሁ። እነዚህም ሶስት ቪዲዮ ኖራችኋል። ሶ በደንብ ቪዲዮን ተከታተላችሁት እርግጠኛ ሙሉ ቪዲዮን በደንብ ካያችሁ ቢያንስ ቢያንስ ሶስቶ የሚፈጅባችሁ በሁለት ትጨርሳላችሁ በግላችሁ። ሶ ባጠቃላይ ይሄን ይመስላል። ይህ ስልክ ቁጥሬ። ኦንላይን መማር ትችላላችሁ ከኔ ጋር በግሩፕ እስከ ማታ ከኢትዮጵያ በኢትዮጵያ ከጠዋቱ አንድ ሰዓት እስከ ምሽቱ ስድስት ሰዓት እቆያለሁ። ስፔሻሊ አምስት ሰዓት ደግሞ እኔ ነኝ አስተምራችሁ አምስት ሰዓት ላይ መመር አልመደብላችሁ ምክንያቱም አምስት ሰዓት ላይ ሁለት ተማሪ ምን አካባቢ በግሩፕ አምስት ሰዓት ላይ መምጣት ትችላላችሁ። ደስ የሚል ሰዓት ነው። ሰፋ አድርጌ አስተምራችኋለሁ። በኢትዮጵያ አምስት ሰዓት በዱባይ አስራ ሁለት ሰዓት እስከ አንድ ሰዓት በሌሎቹ ደግሞ በሳውዲ በካብላም አምስት ሰዓት አስራ አንድ ሰዓት እስከ አስራ ሁለት ሰዓት ባለው ሰዓት መማር ትችላላችሁ ማለት ነው። ሶ ይሄን ይመስላል። ቀሪ ጊዜያችሁ የተባረክ ይሁን፣ አመሰግናችኋለሁ ይሄን ላጥፋላችሁ በደንብ ስክሪንሾት ማረግ ስለምትችሉ ማለት ነው። ይሄኛው ላጥፋው ያሰመርኩት ነው ማለት ነው። ሶ ይሄን ይመስላል። ሃቪ ናይስ ታይም መልካም ቀን። በዚህ አጋጣሚ አማርኛ ብቻ አይደለም ትማሉት። እንግሊዘኛም መማር ትችላላችሁ፣ እንግሊዘኛም ስለምለቅ ማለት ነው እንግሊዘኛ አማርኛ መማር ትችላላችሁ። ይመቻችሁ። መልካም ቀን፣ መልካም ረፍት።